ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሰኔ 23 ወይም ጁን 30 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ እያለን ወደ ዕለቱ የምንዛሬ መረጃዎቻችን በቀጥታ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 161 ብር ከ90 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ነው። 133 ብር ከ66 ሳንቲም ገዝቶ 136 ብር ከ33 ሳንቲም እየሸጠ ነው። በንግድ ባንክ 131 ብር ከ50 ሳንቲም ተገዝቶ 134 ብር ከ13 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 189 ብር ከ95 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 154 ብር ከ29 ሳንቲም ገዝቶ 157 ብር ከ38 ሳንቲም እየሸጠ ነው። በንግድ ባንክ 149 ብር ከ82 ሳንቲም ገዝቶ 152 ብር ከ82 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 202 በደከ 91 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋ ገን ባንክ ነው 166 ብር ከ94 ሳንቲም በሶ 7 ብር ከ28 ሳንቲም እየሸጠ ነው። በንግድ ባንክ 156 ብር ከ98 ሳንቲም ተገዝቶ 160 ብር ከ12 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገቢያ 118 ብር ከ49 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ነው። 97 ብር ከ68 ሳንቲም ገዝቶ 99 ብር ከ63 ሳንቲም እየሸጠ ነው። በንግድ ባንክ 94 ብር ከ26 ሳንቲም ተገዝቶ 96 ብር ከ51 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገቢያ 16 ብር ከ11 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው 86 ብር ከ55 ሳንቲም ገዝቶ 88 ብር ከ28 ሳንቲም እየሸጠ ነው። በንግድ ባንክ 83 ብር ከ71 ሳንቲም ተገዝቶ 85 ብር ከ39 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገቢያ 22 ብር ከ60 ሳንቲም እየተመነዘረ ነው። የቻይና ዩዋን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው 18 ብር ከ59 ሳንቲም ገዝቶ 18 ብር ከ96 ሳንቲም እየሸጠ ነው። በንግድ ባንክ 17 ብር ከ95 ሳንቲም ተገዝቶ 18 ብር ከ31 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 222 ብር ከ64 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው 182 ብር ከ95 ሳንቲም ገዝቶ 186 ብር ከ61 ሳንቲም እየተሸጠ ነው። በንግድ ባንክ 174 ብር ከ49 ሳንቲም ተገዝቶ 177 ብር ከ98 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገቢያ 530 ብር ከ41 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገቢያ 44 ብር ከ07 ሳንቲም ሲመነዘር የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 36 ብር ከ67 ሳንቲም ተገዝቶ 37 ብር ከ40 ሳንቲም እየተሸጠ ነው። በንግድ ባንክ 35 ብር ከ80 ሳንቲም ገዝቶ 36 ብር ከ52 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 43 ብር ከ26 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 36 ብር ከ15 ሳንቲም ተገዝቶ 36 ብር ከ87 ሳንቲም እየተሸጠ ነው። በንግድ ባንክ 35 ብር ከ06 ሳንቲም ተገዝቶ 35 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 421 ብር ከ97 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 228 ብር ከ46 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 429 ብር ከ90 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገቢያ 4 ብር ከ06 ሳንቲም እየተመነዘረ ነው። አንድ የግብፅ ፓውንድ በጥቁር ገቢያ 3 ብር ከ26 ሳንቲም በመመንዘር ላይ ይገኛል። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይሄን ይመስላል። እስከ መጨረሻው ድረስ እየተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያልን እንዲሁም ሰብስክራይብ አድርጋችሁ ቤተሰብ ለሆናችሁን ውድና የተከበራችሁ ተከታታዮቻችን እያመሰገንን በዚያ በቃን መልካም ጊዜ፣ መልካም ቀን